መንግስት አለ ማለት አሁን ነው። አብርሃም ቅድም ጭንቅላት ተሰፈ ተሸፋፍነ አስራህ አልመጣም ነበር። ተመልከቱልኝ! ጋይስ ጋይስ፣ እዚህ ጋር ተመልከቱልኝ! አብርሃም ራሱ ማለት ነው የፈጣሪ ያለ። እናንተ ውሸታች እኮ ቀስ በቀስ በእግሩ መሄዱ ነው ማለት ነው። ይሄ ደግሞ ቡችላ ተመልከቱልኝ! ሲደናግጥ ካሜራ ሲደገንበት እናንተ እናንተ እናንተ ቀጣፊ ሁላ ምን ትሰራላችሁ እዚህ ጋር? ለማንኛውም ጋይ ሴት ነው ያሉት፣ ያው አያቱ ሰፈር፣ የአብርሃም የአያቱ ሰፈር ነው። እሺ የአብርሃም የአያቱ ሰፈር ከነግርግራቸው ነው የምንነግራቸው። የምሬ ነው ምራቸው። የአያቱ ሰፈር ይዟቸው ሄዷል። ወየው ወየው ወየው፣ እናንተ አብርሃም ደግሞ ጭንቅላት ጠምጥመል አልመጣህም ነበር። ምን ጉድ ነህ? ቢያንስ ካሜራ ላይ አትደበቁም እንዴ? የጉድ ሀገር እና ለማንኛውም ቤተሰብ የታመመው ሰውዬ ተነስቶ አለ እላቸዋለው። እሺ፣ ይማረ አብርሽዬ። እሺ ሌላስ? እቺ ደግሞ ክርፍፍ ሰልብ ለዛሬ እንደው ወንጀል ታስገቡን አላችሁ። ጭራሽ ብላችሁ ብላችሁ እዚህ ጋር ሄዳችሁ ምንድን ነው እናንተ ይህንን እየለኮሰ ነበር አብርሃም። በዛሬ ደግሞ ቁጭ ብለዋል እኮ ቢያንስ እኮ አብርሃም ማስክል ኮፍ እያለ ጠላትህን አንድ ታምም ያለው ተኝቻ ያለው ብላ ሄለም እንደ ደግሞ የቆየ ቪዲዮ እየፖስተታቸው የፈጣሪ ያለህ። ለማንኛውም ውድ ቤተሰቦች የተበልታችኋል። ይማረህ አብርሃም ይማረህ ስትሉን ለነበራችሁ ኔኮ ከሩታ ጋር ቡታጀራ ገብተዋል። ቡታጀራ ነው ያሉት ብል አላምንም ብላችሁ ግግም ያላችሁ ሰዎች ነው፣ እኛ ኮ ያለ መረጃ አይደለም የምናወራው። በዛ ላይ ደግሞ አብርሃም የት እንደወሰዳቸው ያው የአያቱ ሰፈር የአያቱ ቤት ነው ይዟቸው የሄደ ብላችኋለሁ። እሺ የአያቱ ቤት እሺ፣ ጉራጌ ማለት ነው ቡታጀራ ላይ እንደዚህ እንሰት ምናምን እንደዚህ የሰፈረበት ለምለም የሆነ ቦታ የለም። እንደዚህ አይነት በቃ የለም ማለት ነው እና የአያቱ ቤት ነው ይዟቸው የሄደው። ቤተሰብ እንግዲህ አብርሃም ጢባ ጢቤ ነው ህዝብ ላይ እየተጫወተ ያለው። ሁለታቸውም ሰው ወንዳቸውም ህዝብ ላይ ነው ጢባ ጢቤ የሚጫወቱት ብዬ እኮ ተናግሬ ያለው ማለት ነው። እንግዲህ ዛሬ ታምም ያለው ብሎ ጭንቅላቱ ተሸፋፍ ነው መጣ። ይሄ ቡችላው ደግሞ እኔ ለማዘርና ደጋሽ እየደውልላ እናንተ ማፈሪያውላ እደውልላቸውና ይመጣሉ እያለ ነበረ። እንደ አታዋርደኝ እናንተ። ስደተኛ እኮ ናቸው። የቡታ ጀራ ይሄ ሁሉ ወለአብርሃም አብርሃም ወለእነሩታ ሁላቸውም ስደተኛ ናቸው። የቡታ ጀራ ልጆች አይደሉም ሆኖት የቡታ ጀራ ልጆች አይደሉም እኮ አናቃቸውም። በቅርብ ነው የገቡት፣ ከገቡ ወደ አስር ዓመት ይሆናቸዋል። ፈጣሪ ወይ እንዳይሰሙኝ። አዎ ይሄ ነው፣ ምንም ማድረግ አልችልም። እና ቤተሰብ እንግዲህ አብርሃም አሞኛል ብሎ ጭንቅላቱ ሸፋፍ ነው። እቺ ደግሞ ርካሽዋ እንግዲህ ያው እያጎረሰችው ነበረ፣ እውነት መስላችሁ ደግሞ ይማርህ። እኔ አባት ስትሉት ለነበራቸው እንደ አብርሃም የእናንተ ውሸት ማለቂያ የለውም። እንደ እናንተ ማለቂያ የሌለው እናንተ ስታስጠሉ ምን ይመስላሉ እነዚህ። በተለይ ደግሞ እኮ እንዴት አባት እንዴት እንደደነገጠ እንዴት እንደደነገጠ ጠይቁኝ። አቤላ ሲባል ድንግጥ ብሎ እኮ ነው ሁለት እጣቱ እንትን ያለው ግድ ሆኖበት ምን ያደርግ ምን ያደርግ። ምክንያት ለነገሩ እኮ ቪዲዮዎች እኮ ይታያል። እሺ አብሽሩ፣ የፈለገች አዲስ አበባ፣ ነገ ደግሞ አብርሃም ሆስፒታል የገባበት ቪዲዮ ፖስቶች፣ ችግር የለብንም። እውነት የቆየ የተፖሰደ የቀረጻችሁ ማለት እና ልቀቆት፣ እንመጣለን። አይዞህ፣ ፈጣሪ ማረህ፣ የተሻለውን ይስጥህ። ሩታን ተዋት፣ ምናምን በሉት ሄዱና እሺ እሺ፣ ቤተሰብ ተስማምተናል። አዎ እንደዛ በሉት ሄርሜላና ሄርሜላና አግባ በሉት ማለት ነው። እንደ አብርሃም ሕዝቡ ላይ የተጫወተ የለም እውነቴ ነው። ብላችሁ እንደ አብርሃም ሕዝቡን የሸወደው የለም። እንግዲህ ሸውደዋል በደንብ አድርጎ ያው ተኝቶ ቪዲዮ እኮ ጋይዝ የቆየ ቪዲዮ እኮ ነው። ደግሞ እኮ እንዴት እንደ አስኬዱት እኔ ግርም ብሎኛል። እናንተ ሴጣን እራሱ እንደዚህ አይነት ስራ አይሰራም። የምር እንዴ እንዴት ብለው ለምሳሌ ሰሞኑ የፍቺ ወረቀቱ ተባለ። ከዛ ወደ ቡታጅራ የሄዱ ቀን የፍቺ ወረቀቱ የተፈረመበትን ቦሰተ ተመልከቱልኝ እንግዲህ እሺ። አሁን ማታ ነው ትላንትና ፖስተው የለም ትላንትና ምን ተብሎ ነው የተፖስተው እናንተ አሁ ትላንትና አልጋ ቤት ተብሎ የተፖስተ ይሄ ደግሞ የቆየው ቪዲዮ ደግሞ ወደ ቤት ሲመለስ ይፖስተታል ተብሎ ነው መሰለኝ ይሄንን ፖስተቱ እንግዲህ ተመልከቱልኝ እንዴት እንደሚያስኬዱት ሴጣን ራሱ እንደዚህ ውስጥ ለውስጥ ሄዱ አይሰራም የእናንተስ ከፋ የእናንተ እንደ መስራት ታቁበታላችሁ፣ ትችሉበታላችሁ። ህዝብን መሸጥ ትችሉበታላችሁ። እናንተ እኮ ቀስ በቀስ እንቁላለም በእግሯ ትሄዳለች እንደተባለው ቀስ በቀስ ሀገር ራሱ ትሸጣላችሁ ነው፣ ሀገር ራሱ ትሸጣላችሁ። እኛ ታፈናቀሉናላችሁ ያለ ምንም ጨቀጨቅ ማለች ነው። እና ውድ ቤተሰቦች እንግዲህ ይማረ ስትሉ ላይ ነበራችሁ ለጁት ምሮድ ልጁ ምሮታል። እኔ ቡታጀራ ሄደዋል ብዬ ተናግሬያለሁ። አልሰማም ብላችኋል። ዛሬ ደግሞ ዘቢዳር ተራራ ሲዘሉ ነው የዋሉት። እነዚህ ዘልዛላ ከዛ ላችሁ። አሁን አያቱ ሰፈር ነው ማለት ነው። ይሄንን የአያቱ ቤት ነው የሄደው። እንግዲህ እዛ ነው እየዘለሉ ያሉት ማለት ነው። ሩታስ ምን ነው ሸዋ፣ ለምን እንዳይደበቅሽ ለምን እንደደበቅሽ፣ አወጪም እንደ አንቺ ሁሌም ትደበቅ ያለሽ ነ ውጭ ይህንነት ውጭ ምን ችግር አለው። ለነገሩ በማታ ስለሄዱ ሮታ ይሄንን መንገድ አትሄድበትም። ምክንያቱም መንገዱ በእግር ስለሆነ መኪና እና ባጃጅ ምናምን አይገባበትም ቦታው ማለት ነው። ጋይስ ከፍ ዝቅ እያደረገ ነው የሚያደርሳቸው። ስለዚህ ድንጋይ ምናምን ከፍ ዝቅ የሚነ ምንድን ነው እናንተ ዳገት ነገር ስላለው ሩታ መሄድ አትችልም ማለት ነው ቦታው መኪና አይገባም ባጃጅ አይገባም ጋይዝ በእግራችሁ ነው የምንቀጠቅጠው ስለዚህ ሩታ የለችም ማለት ነው እዚህ ጋር አይ ወይኔ የበላቸው ለማንኛውም ህዝብ እነ ኤርሚያስ እናንተ ይሄ ሁሉ ህዝብ የምን ልትሰሩ ነው የሄዳችሁት እንዴ ምን ልትሰሩ ሄዳቸው የሁሉ ህዝብ ማለት ነው? ቡታጀራ ይሄ ሁሉ ህዝብ እንዲሁ አብርሃም፣ የዛሬው ቪዲዮ ሲፖሰት አሁን በዙሪያ ያሉ ሰዎች መን ይሉኛላትልም ያስ ቤስነ ኤርሚያስነ ጸግነ እና ቤዚ የምትባል እናንተ ምን ይሉናል? ስለዚህ ይቅርብን፣ ይሄ ቪዲዮ እንዳይፖሰት፣ ሌላ ቪዲዮ እንሰራለን ከዚህ በኋላ። አብርሃም ታሟል፣ አሁንም ታሟልና የታመመው ልጅ ያው ተሽሎት ምሮታል። ይማረው በሉ ብያችሁ ነበረ። ይማረው ብላችሁ ነው መሰለኝ አሁን ላሁ ተነሳ። እናንተ አንድ ሰዓት ሳይቆይ በአራት ሰዓት ውስጥ እንግዲህ በአራት ሰዓት ውስጥ ይማረው ብላችሁ ተነሳላችሁ። እንግዲህ ወደ ቡታጀራ ሄዶ ያው ቪዲዮ ቀረጸ እና ለቀቀ ማለት ነው። እናንተ አብርሃም አላወቅም ነው ቪዲዮ ስትቀረጽ ቁጭ ብሎ ደግሞ ፈጣሪ ሆይ ቁጭ ብሎ በዛ ላይ ደግሞ ይሄ እንትን እየለኮሰ እሺ፣ ከዚህ በላይ ሕዝብ ላይ መጫወት አለ ጋይስ። ከዚህ በላይ ምን አይነት ቢጫወቱብን ነው? እና ለበኔ በቃ ተሸውዳችኋል፣ ውድ ቤተሰቦች። አትሳ ደቦ እሷማ እሷ ዛሬማ ራቆቷ ነጃሳ የሆነች ይሄ ደግሞ ተውት በቃ፣ ይሄ ተውት። የግድ ተጣብቃበት ነው እንዳለል፣ ዶላር እያመጣችላቸው ነው ለአብርሃምና ለሮታ የፈጣሪ ያለ እንደው ሀገር ተሰብስቦ እያችሁ እናንተ ጥና ዣሙላ ማለት ነው። እውነት ውሸት እየዋሻችሁ እየዋሻችሁ ለነገሩ እንደዚህ እየዋሻችሁ እየዋሻችሁ ዶላር አግኝታችሁ ነው እንደፈለጋችሁ ምትቦርጩ ምትቦርቁት እንደምትዘሉት ማለት ነው ዘልዛላውላ እውነት ዋሽታችሁ ያመጣችሁት ገንዘብ ደግሞ እና ውድ ቤተሰቦቼ እንግዲህ አብርሃም ታሟል ብላችሁ ስትጨነቁ ለነበራችሁ እንኳን ደስ አላችሁ። ምሮታል፣ በአራት ሰዓት ውስጥ ተነስዋል። የመርጌታ መድኃኒት ነክቶች ነው መሰለኝ ቀምሶ ነው መሰለኝ። የሄደ ልጁ ተነስቶ ያው እየጨፈረ ይገኛል እላችኋለሁ። እሺ እኔ ማሮች፣ ነገም ደግሞ ሌላ ሚስጢር ይወጣል ቪዲዮ። ለነገሩ ነገም እኮ ሆስፒታል የገባበት ፖስቱ የሆነ ላይ ፍርሙ እኮ እነሱ፣ የምራ ፍርሙ እኮ እነሱ። ወይኔ በላቸው እናንተ ወራዳ ቅሌታ ሙላ ማለት ነው። ተዋረዱ፣ የሚያዋርድ ነገር ያዋርዳችሁ። የቡታጀራ ስደተኞች እናንተ የቡታጀራ ልጆች አይደሉም እውነት ከመጡ አስር ዓመት ነው ወደ ቡታ ጀራ ከገቡ አስር ዓመታቸው ነው። እኛ የገቡ ጊዜ ራሱ አናውቅም ነበረ፣ እና ተፈናቅለም ነው የመጡት የቡታ ጀራ ልጆች አይደሉም። ጠቅላላ የገቡትን እውነቴ ነው የምላችሁ የቡታ ጀራ ስደተኞች ናቸው። እነሱ ወደ ቡታ ጀራ ስደት ነው የመጡት ጠቅላላ። እሺ ማለት የሚዋሹትና ዝሙት የሚያስተዋውቁ ነው የሚላችሁ። እሺ እንደዚህ ነው የሚላችሁ ውድ ቤተሰቦች እንግዲህ